ሰላም የዩቲዩብ ተከታታዮች፣ ዛሬ ደግሞ ይዤላችሁ የመጣሁትኝ የህልሞችና ፍቾቻቸውን ነው። ጠቅላላ ያለ ህልሞች ከነ ፍቾቻቸው የምነግራችሁ ይሆናል ማለት ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ ሆኑ፣ ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞች እና ፍቾቻቸው ውስዳቸዋለሁ። በህልማችን ጥሬ በሶን ካለምን ይህ የሚያመላክተን ሱባኤ እንድንገባ ነው። በጥያቄዎቻችን መልስ የምናገኝበት እንደሆነ ሱባኤ ብንገባ መልካም እንደሆነ የሚያመላክተን ነው እና ያው ይህም ባየንበት ጊዜ ሱባኤ ብንገባ መልካም ነው ማለት ነው። ከቤተ ክርስቲያን ደግሞ ትልቅ ዳቦ ሲሰጠን ካለምን የምናገኘው ትልቅ በረከት እንዳለ የሚያመላክተን ነው። ዳቦ ስናዘል ካለምን ደግሞ ይሄ የሚያመላክተው ልጅን ነው። ልጅን ነው የሚያመላክተን። ሶስት መነኮሳት ወይም ደግሞ ሶስት ካህናት ወደ ቤታችን ሲገቡ ካለምን ሥላሴዎች ቤታችንን እንደጎበኙት የሚያመላክተን ነው። በበረከታቸው እንደጎበኙን የሚያመላክተን ነው። ስለዚህ ያው ይሄንን ካየን ብንዘክር መልካም ነው። ብንዘክራቸው መልካም ነው ማለት ነው። ቤታችን በብርሃን ሲጥለቀለቅ ካለምን ትልቅ የእግዚአብሔር ጸጋን ነው የሚያመላክተን። ቤታችን ጧፍ ሲበራ ካለምን የሚያመላክተን ቅዱሳኖችን ነው በጣም ቆንጆ ነው። ቤታችን ሻማ ስናበራ ካለምን ጸጋን ነው የሚያመላክተን። በህልማችን ስልክ ሲደወልልን ካለምን ለጸሎታችን መልስ እንደምናገኝ የሚያመላክተን ነው። አንድ ሰው በህልሙ ብርድ ልብስን ካለመ ጸጋን፣ ትዳርን፣ በተጨማሪ ክብርን ነው የሚያመላክተውና በጣም ቆንጆ ነው። በህልማችን መቋሚያ ሲሰጠን ካለምን ከመቤታችን የምናገኘው ነገር አለ። በተጨማሪም ደግሞ ልጅንም ያመላክታል። ሴት ልጅ አምጣ ስትወልድ ካለመች ከሀሳቧ እንደምትገላገል ነው የሚያመላክተው እና በጣም ቁንጮ ነው። ስኬታማ ልንሆን እንደሆነ የሚያመላክቱን ደግሞ ህልሞች በህልማችን ራሳችንን ከታዋቂ ሰዎች ጋር በዙሪያችን ተጽዕኖ ፈጣሪ ሰዎች ጋር በዙሪያችን ራሳችንን ካገኘን ጥሩ ስኬታማ ልንሆን እንደሆነ የሚያመላክተን ነው። የሆነ ደግሞ ትልቅ ነገርን ወይም ደግሞ የሆነ እንደተራራም ሆነ ከፍታ ትልቅ ከፍታን ወተን ጫፍ ላይ ደርሰን ራሳችንን ካለምን ይሄም ስኬታማ ልንሆን እንደሆነ የሚያመላክተን ነው። የሚያምር ወንበር ላይ ራሳችንን ካየን ይህም ከፍታና ስኬት ወይ ሊመጣ እንደሆነ የሚያመላክተን ነው። ብር በብዛት ስንቆጥር ካለምን ወይም ደግሞ ሲሰጠን ካለምን በበረከት መትረፍረፍን ነው የሚያመለክተው። አገኛቸው ሲሳዮች እንዳሉ የሚያመለክተን ነው። በጣም በምሬት እያለቀስን እንባችን እየወረደ በደንብ በምሬት እያለቀስን ራሳችንን ካለምን የምንደሰትበት ነገር ሊመጣ እንደሆነ የሚያመላክተን ነው። መንሰላል ወተን ስንጨርስ ካለምን ይህም እንደዛው ስኬት ነው የሚያመላክተው ወደ ስኬት እየሄደን ወይም ደግሞ ስኬታማ ሊሆን እንደሆነ የሚያመላክተን ነው። ቤታችን ውስጥ ክምር እንጀራ እንደገና ደግሞ ዳቦ እንደዛው ካለምን በበረከት እንደምንትረፈረፈ የሚያመላክተን ነው። ስንዴ ወይም ደግሞ የአዘርት አይነቶችን በአጠቃላይ ወደ ቤታችን ይዘን ስንገባ ካለምን እግዚአብሔር በትልቅ በረከት ሊያትረፈረፈ እንደሆነ የሚያመላክተን ነው። እራሳችን ስንቆርብ ወይም ደግሞ ልጃችንን ስናቆርብ ካለምን ይሄ ደግሞ ደስታን ነው የሚያመላክተው። መሰቦ ወርቅ ሲሰጠን እና ወደ ቤታችን ይዘን ስንገባ ካለምን እመቤታችን በበረከት ወደ ቤታችን ተገባችሁ የሚያመላክት ነው። እና በጣም ቆንጆ ፈረስ ላይ ተቀምጠ ራሳችንን ካለምን ጸጋ እና ክብርን ነው የሚያመላክተው። ወንዝ ስንሻገር ካለምን ይሄ የሚያመላክተው ስኬትን ነው። ስኬት ላይ መድረስን ነው፣ መሻገር ነው የሚያመላክተው። በጣም ቆንጆ ነው። ጤፍ ተፈጭቶ ወደ ቤታችን ሲገባ ካለምን መከራችን ሁሉ እንደሚያልፍ ነው የሚያመላክተው። ስንበር ካለም ከጭንቀት ከሀሳብ ነፃ መውጣትን ነው የሚያመላክተን። ካስጨነቀን ነገር እንደምንገላገል የሚያመላክተን ነው። እንደ ተመቻችሁ ተስፋ አረጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ላይክ ሼር ማድረጋችሁን እንዳረሱ የደውን ምልክቷን መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮችን ከመጀመራችሁ በፊት ላይክ ማድረጋችሁን አተርሱ። ሁለተኛ ቻናሊም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ለዛሬ ይሄን ይመስላል። ስለተከታተላችሁን ክልቡ አመሰግናለሁ። መልካም ጊዜ